ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዙ ይበልልኝ። ዛሬ በሌላ ቪዲዮ ተመልሻለሁ። አማርኛ ቃል ምስረታ ለጀማሪዎች የሚሆን አጭር አጭር ፊደሎችን እየጻፉና አብሬ ከእኔ ጋር አብራችሁ ከእኔ ጋር እያነበባችሁ ትከታተላላችሁ ማለት ነው። አማርኛ ማንበብ መጽሐፍ የምትፈልጉ ይህን ቻናል ከመጀመሪያው እስከመጨረሻው መጨረሻው ድረስ ብትከታተሉ በደንብ አርጋችሁ ከአማርኛ ማንበብ መጻፍ ትችላላችሁ ማለት ነው። አብራችሁ ከእኔ ጋር ልክ እንደኔ እየጻፋችሁ በደብተሩ ላይ አብራችሁ ደግሞ ከኔ ጋር እየቆጠራችሁ ተከታተሉ። ቪዲዮ ላይክ፣ አዲስ የሆናችሁ ደግሞ ሰብስክራይብ ያደረጋችሁ፣ ለጓደኞቻችሁ እንዲደርስ ሸር አርጉላቸው በደንብ አርጋችሁ ሳታቆራረጡ ከመጀመሪያው ጀምራችሁ አብራችሁ ከኔ ጋር ከተከታተላችሁ በቅርቡ በቅርቡ አማርኛ ማንበብ መጻፍ ትችላላችሁ ማለት ነው። ለበለጠ መረጃ ደግሞ ከዚህ ላይ ባስቀመጡት ስልክ ደውሉልን። በግል መስመር እናስጠናለን። በኢሞ፣ በቴሌግራም፣ በዋሳፕ እናንተ በሚመቻችሁ ፕላትፎርም እናስጠናችኋለን። ሀይበሉን እኛ እንመልሳለን ማለት ነው። በቅርቡ አማርኛ ማወቅ እንፈልጋለን የምትሉ ተማሪዎች ደውሉልን። በሳምንት አምስት ቀን እያስጠናን እንገኛለን። በቅርቡ በሁለት ወር፣ በሶስት ወር አማርኛ ጥቅቅ አርጋችሁ ማወቅ ማንበብ ትችላላችሁ ማለት ነው። አናግሩን፣ እዚህ ላይ ባለው ስልክ ደውሉን፣ አናግሩን። እኛ እንመልሳለን ማለት ነው። ቀጥታ ወደ ንባቡና ወደ መጽሐፉ እንገባለን። አብራችሁ ከኔ ጋር ደብተርና ስክርቶ የያዛችሁ እየጻፋችሁ እያነበባችሁ እንዴት ማንበብ እንዳለባችሁ ነግራችኋለሁ። ቀጥታ ወደ ቪዲዮ ገባለሁ። መልካም ቆይታ ይሆንላቸው እ እሺ ተመልሻለሁኝ። ከመጀመሪያው ጀምረን እናነባለን። አማርኛ ቃል ምስረታ ለጀማሪዎች የሚሆን እርሱ እንደዛ ይላል ማለት ነው። ከዛ ወደታች ወደታች እንዳጸጻፉ ቀስ ብዬ እየቆጠሩ አብራችሁ እኔ ጋር እናንተ ደግሞ እኔ ጋር አብራችሁ እየቆጠራችሁ እናነባለን ማለት ነው። እሺ እዚህ ጋ ምን ይላል ቤ ሰብ ቤተሰብ። ቤ የምትለዋ አምስተኛ ፊደል ናት። የፊደል ተ መጀመሪያ ናት። ሰ ደግሞ መጀመሪያ ናት። በስድስተኛ ናት። በአንድ ላይ ቤተሰብ ምናልኩ፣ ቤተሰብ ዬ አነብር ማለት ነው። እናንተ ጋር አብራችሁ ቤተሰብ ትላላችሁ ማለት ነው። እሺ ቀጥሎ ደግሞ ትንሳኤ ትንሳኤ ትንሳኤ ትላላችሁ ማለት ነው። ት ስድስተኛ ን ስድስተኛ የስ አራተኛ ናት የአ ፊደል ደግሞ ኤ ምትለዋ ናት። በአንድ ላይ ትንሳኤ ይላል ማለት ነው። ቀጥሎ ደግሞ መ ን ገ ድ መ ን ገ ድ መ ፊደል ነ ስድስተኛ ናት የገ መጀመሪያ የደም ስድስተኛ ናት። በአንድ ላይ መንገድ መንገድ ትላላችሁ ማለት ነው። ቀጥሎ ደግሞ ጠረ ጴ ዛ ጠረ ጴ ዛ ጠ ፊደል ረ ፊደል ጴ አምስተኛ ናት። የዘ ደግሞ አራተኛ ናት። በአንድ ላይ ጠረጴዛ ትላላችሁ ማለት ነው። እሺ ቀጥሎ በርበሬ። በርበሬ በርበሬ ትላላችሁ በ ከዚያ የረ ፊደል ደግሞ ር የበ መጀመሪያ የረ አሁንም አምስተኛ ሬ በአንድ ላይ በርበሬ ደጋግማችሁ ከኔ ጋር መጥራት ተመሳሳይ ፊደል ሲሆን ያን ፊደል በአንድ ንባብ አንድ ላይ ሲመጣ ደግማችሁ መጥራት አለባችሁ በን ብቻ ወይም ረን ብቻ ጠርታችሁ ከቀራችሁ ንባቡ ልክ አይሆንም ስለዚህ በአንድ ላይ ከኔ ጋር በርበሬ ትላላችሁ ማለት ነው በመጨረሻ አካ አካባቢ፣ አካ፣ ከ ሳይሆን ካ፣ አራተኛ፣ አካባቢ፣ አካባቢ። የበብ ተከታታይ ናቸው። የበ አራተኛ ናት፣ የመጀመሪያ መጨረሻ፣ ቢ ሶስተኛ፣ አካባቢ፣ አካባቢ ላማን ነው። እሺ፣ ቀጥሎ ወዳለው መስመር ደግሞ እንሄድ። በነገራችን ላይ ማነበው የቃላቶችን ስብስብ ነው፣ በአንድ ላይ ከየትም ቦታ አምጥቼ የቃላቶችን ስብስብ ነው ማነብ። ይህንን ካነበባችሁ ረጅም ጽሁፍ ማንበብ ይቀላቸዋል ማለት ነው። እሺ ከዚያ በጥቁር በተጻፈው ደግሞ ማ አራተኛ ናት፣ ህ ስድስተኛ፣ በመጀመሪያ መጀመሪያ ረም መጀመሪያ፣ ሰን መጀመሪያ፣ ብ ስድስተኛ። በአንድ ላይ ማ ህ በረሰ ብ ማ ህ በረሰ ብ ማህበረሰብ ይላል ማለት ነው። ማህበረሰብ። እሺ ቀጥሎ ደግሞ ረመዳን ረመዳን ረመዳን ረፊደል ረ ፊደል መ መጀመሪያ ሁለቶች የደ አራተኛ ናት የነ ደግሞ ስድስተኛ ናት በአንድ ላይ ረመዳን ይላል ማለት ነው። እሺ ቀጥሎ መ ል ካ ም በአንድ ላይ መ ል ካ ም መልካም ይላል። መልካም መ ፊደል ል ስድስተኛ ካ አራተኛ መ ስድስተኛ ናት በአንድ ላይ መልካም ይላል። መልካም እሺ ቀጥሎ ደግሞ ደከመኝ ደ መጀመሪያ ከመጀመሪያ መን መጀመሪያ ናቸው። ከዚ የኝ ስድስተኛዋ ናት ኝ የምትለዋ፣ በአንድ ላይ ደከመኝ ደከመኝ ብላችሁ ታነባላችሁ። ቀጥሎ ደግሞ ፍቅረኛ ፍ ስድስተኛ ቅ ስድስተኛ ረ መጀመሪያ የኝ ደግሞ አራተኛ ኛ በአንድ ላይ ፍቅረኛ ፍቅረኛ፣ ፈጥናችሁ ስታነቡት ፍቅረኛ የሆና ማን ነው? እሺ መጨረሻ ወ ዛ ደረ ወ ዛ ደረ ወ እዚያ ዛ አራተኛ ናት፣ ደ መጀመሪያ ናት፣ ረ ስድስተኛ ናት። በአንድ ላይ የነዚህ ስታነቡት ይላል ወዛደር፣ ወዛደር ይላል። ማን ነው? ኦኬ እሺ፣ ከዛ በጥቁሩ ጨርስና ከዛ በቀዩ አ መ ሰ መሰገና ሁሉም መጀመሪያ ናቸው። አመሰገነ አመሰገነ ይላል። አሁን የአብ መጀመሪያ ነው። መ መጀመሪያ፣ ሰም መጀመሪያ፣ ገም መጀመሪያ፣ ነም መጀመሪያ፣ የመጀመሪያ የመጀመሪያ ድምፅ ቅጥላት ምንም የለው ቀላል ነው። ስታነቡትም አመሰገነ በአንድ ላይ አመሰገነ ይላል። ማ ነው እሺ። ቀጥሎ ደግሞ አደረሰን አ ፊደል ደ አደረሰን አደረሰን ይላል። አደረሰን እሺ፣ ቀጥሎ ደግሞ መ መስታውት መስታውት መስታውት ይላል። መስታውት መስታውት እያነበባችሁት እራሱ ላይገባችሁ ይችላል። ምንድን ነው ያለው ብላችሁ ሳትወዛገቡ በደንብ ስታዳምጡት ይገባችኋል ማለት ነው። መስታወት መፊደል ስ ስድስተኛ ና ታ አራተኛ ወ ስድስተኛ ት ስድስተኛ ናቸው። በአንድ ላይ መስታወት ይላል። እሺ፣ ቀጥሎ ደግሞ የአፊደል ኢ ነች፣ ሶስተኛዋ አኡ ኢ ኢ ት ዮ ጵ ያ ኢትዮጵያ ተብሎ ሲጻፍ እነዚህ ፊደሎች ናቸው። ኢ ሶስተኛ ተ ስድስተኛ ዮ ሰባተኛ ፕ ስድስተኛ የየ ደግሞ አራተኛ ያ የምትለዋ በአንድ ላይ ኢትዮጵያ ይሆናል ማለት ነው። እሺ፣ ቀጥሎ አ ስ ፓ ል ት አስ ፓ ል ት አስ ፓልት ይላል። አ ፊደል ስ ስድስተኛ ናት፣ ፓ አራተኛ፣ ል ስድስተኛ፣ ት ስድስተኛ በአንድ ላይ አስፓልት ይላል ማለት ነው። አስፓልት እሽ ቀጥሎ ጠነከራ እነዚያውን የመጀመሪያ ናቸው። ሁሎችም ጠም ነም ከም ረም መጀመሪያ ናቸው። ጠነከረ ቀጥላት ምንም ከለለው የመጀመሪያ ነው። ጠነከረ ይላ ማ ነው። የሂዱሎቹ ስብስብ ስለሆኑ ልክ እነዚህን ካነበባችሁ ረጅም ጽሁፍ ቢሆንም አይከብዳችሁ። ምክንያቱም ረጅሙ ጽሁፍ ራሱ ስፔስ ከመሀል አለው። ስስ ስፔሱን እየጠበቃችሁ ቆጠራችሁ ማንበብ ነው። በደንብ አፋችሁ እስከሚፍታታ ማ ነው። በተለይ ጀማሪው ናችሁ። ስለዚህ ቀዩ ይህን ይመስላል። በመጨረሻው ደግሞ

ሶስተኛ ከአራተኛ ፋሲካ በአንድ ላይ ፋሲካ። ከዛ ደግሞ በ ይች ፊደል አናት አይኑ አናት ዜሮ መስላም ተጻፈው አራተኛው አ የምትለዋ በአል በአል በአል በአል ይላል ማለት ነው። በአንድ ላይ በአል ሽ ቀጥሎ ደግሞ በ አራተኛ ናት። በእና ባ አንድ አይደለም። በ የመጀመሪያው ነው። በ አራተኛው ነው። አንድ እግሩ ረጅም ከሆነ ወደዚህ በዚህ በኩል በ የማንኛውም ፊደል ማን ነው? እግሩ በዚህ በኩል ከረዘመ አራተኛ ነው። ባንክ ባንክ ባንክ ይላል። ማን ነው? ባና ን ከዚያ ክ ባንድ ላይ ባንክ ይላል። ማን ነው? እሺ ቀጥሎ ደግሞ ሃ ገር ሃገር። ሀ ፊደል ገ ፊደል ከዚያ ር ባንድ ላይ ሀገር ይላል። ሀገር ሃገር ይላል። እሺ ቀጥሎ ደግሞ መጨረሻው ማ አራተኛ ናት። ሸ መጀመሪያ ናት። ነ መጀመሪያ ናት። ፍ ስድስተኛ ናት። ማ ሸነፍ፣ ማ አራተኛ፣ ሸ መጀመሪያ፣ ነ መጀመሪያ፣ ፍ ስድስተኛ፣ በአንድ ላይ ማሸነፍ፣ ማሸነፍ፣ ማሸነፍ ይላል ማለት ነው። እሺ፣ ቀጥሎ ደግሞ በዚኛው ራቅ ራቅ አርገን የጻፍኳቸው፣ በዚኛው ደግሞ ሰ ላ ም ነው ሰላም ነው። ነውን ስትጨምሩ ሰላም ከሚለው ላይ ነውን ጨምራችሁ ሰላም ብቻና ሰላም ነው ማለት የተለያየ ናቸው። ነውን ስትጨምሩ ሰላም ነው እንደ ማለት ይሆናል ማለት ነው። ሰላም ነው። ሰላም ብላችሁ በዚያ ነው ነው የምትለዋ መዳረሻ ወይም መጨረሻ ፊደላት ብዙ ቦታ ላይ ትገባለች። ሰላም ነው። ቀጥሎ ደግሞ የት የትነሽ የት ብላችሁ የፊደል ት ከዚያ ስፔስ አረኩና ነሽ በአንድ ላይ የት ነሽ፣ የት ነሽ፣ የት ነሽ። እሺ ቀጥሎ ደግሞ ምሳ ምሳ እንብላ፣ ምሳ እንብላ። ም ብሎ እዚያ ሳ አራተኛ ከሆነ ምሳ እያለ ነው ማለት ነው። ምሳ እዚያ እንብላ በአንድ ላይ ምሳ አንብላ እ ከዚያ ን ከዚያ ብ ከዚያ ላ በአንድ ላይ ምሳ አንብላ ይሆነ ማለት ነው ቀጥሎ ዛሬ ዛሬ ደከመ ኝ ነው ዛሬ ደከመ ኝ የኛ ፊደል ስድስተኛ በአንድ ላይ ዛሬ ደከመኝ ዛሬ ደከመኝ ደከመኝ ደከመ መጀመሪያ ናቸው ኝ ስድስተኛ ናት ዛሬ የምትለው አሁን እቺ አስፈላጊ ፊደል ናት። ዛሬ የምትለው ቃል ማለት ነው። ዛ እና ሬ በአንድ ላይ ዛሬ ነው የሚለው። ዛሬ ደከመኝ መጨረሻው፣ አሪፍ አሪፍ፣ ከዚያ ነ ው ነው አሪፍ ነው አሪፍ ነው አሪፍ ነው አሪፍ ነው ይላ ማለት ነው። እሺ ቀጥሎ ባለው መስመር ደግሞ ደ ህ ና ከዚያ ነ ኝ ደ ህ ና ነኝ ደህና ነኝ ደህና ነኝ። ሰላም ነው ብሎ ሰው ብሎ ሰው ሰላምታ ሲጠይቃችሁ ደህና ነኝ ብላችሁ ትመልሳላችሁ ማለት ነው። ነው ሰላም ማለት ነው። ሰላም ነው ሲላችሁ ከዚያ ለምሳሌ ደህና ነኝ ብላችሁ ትመልሳላችሁ ማለት ነው። እሺ ከዛ ስራ ነኝ ስራ ነኝ። የት ነው ያለኸው ብሎ ሲጠይቃችሁ ወይም ደግሞ ከዚያ የት ነሽ ብሎ ሲጠይቅ ስራ ነኝ። የዚህኛውን ምላሽ እየመለሰ ነው። ስራ ነኝ ስራ ከዚያ ነኝ፣ ስራና ነኝ በአንድ ላይ ስራ ነኝ። እሺ ቀጥሎ ደግሞ በልቻ ለሁ በልቻ ለሁ የዚህኛውን እየመለሰ ነው። በልቻ ል ከዚያ ቻ ከዚያ ለሁ እዚጋ አሁን ምሳ እንብላ የሚል አንብበናን አይል። ከዚጋ ደግሞ በተራው በልቻለሁ ብሎ እየመለሰ ነው ማለት ነው መላሹ አካል በልቻለሁ ብሎ እየመለሰ ነው። እሺ ቀጥሎ ደግሞ እሺ ጠብቀኝ፣ እሺ እና እሺ በአንድ ላይ እሺ ምትልቃላት፣ እሺ ከዛ ጠብቀኝ፣ እሺ ጠብቀኝ፣ እሺ ጠብቀኝ ይላል ማለት ነው። እሺ መጨረሻው እንገናኛ ለን እ ምትለዋ ፊደል ትንሽ ላይ አጠራር ከበድ ትላለች። አንዳንዴ አ ብለው ይጠሯታል ማለት ነው። እች ግን የአ ፊደል ስድስተኛው ናት። ምትለዋ አ ኡ ኢ አ ኤ ምትለዋ ናት። ስለዚህ እ ከዚያ ን ከዚያ ገ ከዚያ ና ከዚያ እኛ ለ ን በአንድ ላይ እንገናኛለን፣ እንገናኛለን፣ እንገናኛለን ይለን ማለት ነው። እሺ በመጨረሻው መስመር ስራ ጥሩ ነው። ስራ ጥሩ ነው ስራ ጥሩ ነው። ስራ መጀመሪያ ስና ራብ አንድ ላይ ከዚያ ጥሩ ስፔስ አለው ከዚያ ነው። ስራ ምትለውም አንድ ቃላት ጥሩ ምትለውም አንድ ቃላት ነው። አንድ ቃል ይወክላል። በአንድ ላይ ግን ሶስቱን ሁላ በላይ ስናነብ ስራ ጥሩ ነው። በአንድ ላይ ስራ ጥሩ ነው ተብሎ ይጠየቃማ ነው። እሺ ቀጥሎ ደግሞ ን ገ ና ኝ ም አን ገ ና ኝ ም አ ፊደል ን ከዚያ ገ ከዚያ ና ከዚያ ኝ ከዚያ ም አንገናኝም። በአንድ ላይ አንገናኝም፣ አንገናኝም አ ከዚያ ን ከዚያ ገ ከዚያ ና ከዚያ ኝ ከዚያ ም በአንድ ላይ አንገናኝም ብላችሁ ሰው ስጠይቁ አንገናኝም ብላችሁ ትጠይቃላችሁ ማለት ነው። እሺ ቀጥሎ አ ን እንተ አ ፊደል ን ከዛ ተ አንተ ብላ አንንተ ብላ አንተ ብላ አንንተ ብላ አንንተ ብላችሁ ከዛ ብላ አንተ የምትለዋ ቃላት ብላ የምትለዋ ቃላት በአንድ ላይ አንተ ብላ። እሺ ከዛ እሺ፣ ከዚህ ጋር እሺ፣ የምትለዋ ፊደል የያዙልኝ። እሺ የምትለዋ ወሳይ ቃላት እሺ፣ ነው ነኝ የሚሉ ፊደሎች የፊደል መነሻ ወይም ደግሞ መዳረሻ ስለሆኑ እነዚህ መያዝ ያስፈልጋል። እሺ፣ ከዚያ ወ ን ድ ሜ በአንድ ላይ እሺ፣ ወ ን ድ ሜ ወ ከዚያ ን ከዚያ ድ ከዚያ ሜ በአንድ ላይ ወንድሜ ይላል ማለት ነው። በአንድ ላይ እሺ፣ ወንድሜ በመጨረሻው፣ አመሰግና ለሁ አመሰግና ለሁ አመሰግና ለሁ አመሰግናለሁ ይላል አፊደል መሰ መጀመሪያ ናቸው። ከዛ ግ ስድስተኛ ናት። ይህን ደግሞ አራተኛ ና ናት። ከዛ ሁ በአንድ ላይ አመሰግናለሁ ይላል ማለት ነው። አመሰግናለሁ ብቻውን እንግዲህ እየተመጣጠለ ሲነበብ እንደዚህ ነው። ለምሳሌ አሁን ከዚህ ጀምሮ ወደዚህ ከረሙ ተመሳሳይ ነው። የአረንጓዴውም ተመሳሳይ ነው። ይህም ተመሳሳይ ነው። አሁን ግድም ግድም አንብቤ ላንብብላችሁ፣ እናንተ ተከታተሉ። ግድም ያሁን፣ ለምሳሌ የመጀመሪያው ሰላም ነው። ከዚያ ምላሹ ደህና ነኝ፣ አለ ስራ ጥሩ ነው ብሎ ደግሞ መልሶ ይሄኛው ይጠይቃል። ያኛው ደግሞ የሚመልሰው ቃል ይኖራል። ማነው በአንድ ላይ ሰላም ነው፣ ደህና ነኝ፣ ስራ ጥሩ ነው። ቀዩ መስመር ማነው፣ በቀይ የጻፉት። በጥቁር የጻፉት ደግሞ የት ነሽ። ከዚያ ምላሹ ስራ ነኝ። ስራ ነኝ፣ የት ነሽ ተብላ ስትጠየቅ ስራ ነኝ አለ ማለት ነው። መጨረሻው እንገናኝም አንገናኝም ብሎ ሲጠየቅ ወይ እንገናኛለን ወይ አንገናኝም የሚል ምላሽ ደግሞ ይኖረው ማለት ነው። በአንድ ላይ ጥቁሩ የት ነሽ? ከዛ ስራ ነኝ። ከዛ አንገናኝም የሚል ደግሞ መጨረሻዋለ ማለት ነው። በጥቁር የተጻፉት ይህን ይመስላል። እሺ፣ በዚህኛው የተጻፈው ደግሞ ምሳ እንብላ፣ ከዚያ በልቻለሁ፣ አንተ ብላ። ይህኛው ምሳ እንብላ፣ ከዚያ በልቻለሁ ከዚያ አንተ ብላ ብሎ መለሰ ማለት ነው። የእኛው እሺ። በአረንጓዴ የተጻፈው ደግሞ ዛሬ ደከመኝ። ዛሬ ደከመኝ መኝ እሺ። ጠብቀኝ፣ እሺ ወንድሜ። በአንድ ላይ ዛሬ ደከመኝ፣ እሽ እሺ፣ ጠብቀኝ፣ እሺ ወንድሜ። በአረንጓዴ የተጻፈው እሺ። የመጨረሻው ደግሞ አሪፍ ነው። ከዚያ እንገናኛለን አመሰግናለሁ። ባደላይ አሪፍ ነው፣ እንገናኛለን። አመሰግናለሁ። ልክ ረጅም ጽሑፍ ስታነቡም በእንደዚህ አይነት መልኩ ማንበብ ትችላላችሁ ማለት ነው። ቀላል ነው። ከዚህ የረዘመ አይሆንም አረፍተ ነገር ቢሆንም ቃሉን በትክክል እንደኔ እንደዚህ ካነበባችሁ፣ አብራችሁ ከኔ ጋር ካነበባችሁ አረፍተ ነገር ረጅም ማንበብ አያቅታችሁም። በተለይ ጀማሪ የሆናችሁ ተማሪዎች፣ ፊደል መቁጠር ላይ ያላችሁ ተማሪዎች ቀላል ነው ይሄ። እናንተ ቪዲዮውን ሳታቆራረጡ ብቻ ከመጀመሪያው እስከ መጨረሻው ድረስ በመከታተል ሳሰለችሁ ፍላጎት በደንብ በኖሯችሁ ከተከታተላችሁ አማርኛ የማታነቡበት ምንም አይነት ምክንያት የለም። ለበለጠ መረጃ ግን ከዚህ ጋር ባስቀመጥነው ስልክ ደውሉልን። በግል መስመር እያስጠናን እንገኛለን። በቅርቡ አማርኛ ማንበብ መጻፍ ትችላላችሁ መማር ትችላላችሁ ማለት ነው። አናግሩን። በቴሌግራም በኢሞ በዋሳፕ በጎግል ሚት በዙም አፕሊኬሽን እናንተ በሚመቻችሁ እናስተምራችኋለን። ሀይበሉን እንመልሳለን ማለት ነው። ዛሬ ይዤ የመጣው ቪዲዮ ይሄን ይመስላል ማለት ነው። እናንተ ተከታተሉ። ለጓደኞቻችሁ እንዲደርስ ደግሞ ሸር አርጉላቸው። አዲስ የሆናችሁ ሰብስክራይብ አርጉ። የቻናሉ ቤተሰብ የሆናችሁ ደግሞ ላይክ እያደረጋችሁ ተከታተሉ ማለት ነው። በሌላ ቪዲዮ ተመልሼ እስከምመጣ ሰላም ሁኑ። ቻው።